በያለንበት ሙስሊሞች እንደውም ሰላም ፈላጊዎች በያላችሁበት በቅርብ ጊዜ ዘንድሮ በኢትዮጵያ በኦሮሚያ ክልል በሸገር ከተማ የተከሰተውን ክስተት የመስጅድ ፈረሳ ታይቶ በማይታወቅ ሰምተንም በማናውቀው አስደንጋጭ ሁኔታ ተፈጥሮብን ምን ላይ እንደነበርን ምን ላይ እንደደረስን ለሁሉም ግልጽ ነውና፣ ከውጭም ሆናችሁ ከውስጥ እኛን ለማገዝ ራሳችሁን ለማገዝ የአላህ ቤት ላሚን ይፈርሳል ብላችሁ ከኛ ጋራ ድምፅ የሆናችሁልን ነሲሐ ወይም ምክር የሰጣችሁን ከዚህ ጋር ተያይዞ ሸሂድ የሆኑት ልጆቻችን ውድ ነፍሳቸውን የሰወቱት ያጡት ልጆቻችንን ቤተሰቦቻቸውን ለመጥናናት ያደረጋችሁት ሁሉ በተለይ ኢትዮጵያ ሕዝበ ሙስሊም በአንድነት ሳትለያዩ ሳትከፋፈሉ፣ በፍቅር በሰላም ፍጹም ሰላማዊ በሆነ መልኩ ከኛ ጋር ስትቆሙ የነበራችሁ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ምስጋና ላቅ ያለ መሆኑን ለመግለጽ ወዳለሁ። በጣም አመሰግናለሁ። አላህ ያመሰግናችሁ። ሸሂድ የሆኑትን ልጆቻችን አላህ በጀነት ይቀበላቸው። ቤተሰቦቻቸውን፣ ዘመድ አዝማዶቻቸውን እንዲሁም መላው ሙስሊምን መጥናናትን ሰብርን አላህ ይወፍቃል። ከዚህ ሁሉ አልፎ ተርፎ ሀገራችን በሰላም የታወቀች በመቻቻል የታወቀች ከመቻቻል አልፋ በዚች ሰዓት ደሞ በዚህ በለውጡ ጊዜ ከመቻቻል ወደ መተባበር ወደ አንድነት የተሸጋገረች አንድነታችን ለመፈታተን ትብብራችን ለመፈታተን የምጥሩ ሸይጣኖች በርሳን ከፍት አንድነታችን ተጠናክሮ ሁሌ እንደምናደርገው ሁሉ እንድንቀጥል ያገዛችሁን የተለመደውን ጨዋነት ስታደርጉ የነበራችሁ የኢትዮጵያ ልጆች የኢትዮጵያ ሙስሊሞች ምስጋናችሁ እጥፍ ድርብ ይሆናልና አሁንም እንደተለመደ ከእኛ ከኛ ጋራ ከብቸኛው ተቋማችሁ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጎን ስትቆሙ እንደነበረ ሁሉ ሳን ላይ ለሚመጣ ሁሉ ትግላችን በአንድነት ፍጹም ሰላማዊ በሆነ መንገድ መሄድ እንደምንችል አሳይታችሁንናንና አሁን በአላህ ፍቃድ በአላህ ፍቃድ በአላህ ፍቃድ እንዲሁም በናንተ በሁላችሁም ትብብርና ትዕግስት ውጤት ላይ ደርስን። ይኸው ወደ ነበርንበት ሰላማዊ ፍቅር፣ አንድነት፣ መስጅድ ግንባታ መድረሳ ግንባታ የአላህ ቤት ግንባታ ተመልሰናል። ይምል እንሻ አላሁ ተዓላ ይሄንንም በአላ ፈቃድ ማንኛውም ነገር አላህ በቁርአኑ እንዳለ ወአምሩሁም ሹራ በይነሁም በምለው በምክክር በመነጋገር በመቀራረብ በመወያየት መፍትሄ እንደተገኘና ይህንኑ መፍትሄ ሙሉ ዝርዝር ወንድማችን ታወቀይ ታዋቂ ኡስታዝ አህመዲን ጀበል የፕሬዚዳንቱ የአደረጃጀትና የማህበራዊ ጉዳይ ተጠሪ ሙሉ ጽሁፍን ያነቡልናል። ይህንን ኃላፊነት ሰምተን ላልሰሙት አካል ሁሉ ኢንሻአላህ ተዓላ ለመዳረስ ሁላችንም ኃላፊነቱን አጎናጽፈን ነው ከዚህ ቤት የምንወጣና ስለዚህ ለዚህ ያበቃንን አላህ ምስጋናችን እጥፍ ድርብ ነውና፣ ወደ ዝርዝር ሳልገባ ዝርዝሩን ከጽሁፉ የምትሰሙ ይሆናል። ደግሜ ደጋግሜ ልጆቻችን አላህ በጀናት ይቀበላቸው። ልጆቻችን ጎን ደግሞ ቤተሰቦቻቸው ጎን መቆም እንደጀመርን አካውንቱ ተከፍተዋልና፣ ሁላችንም ተረባርበን አካውንታቸው ላይ እናስገባለን። እንዲሁም የሚገነቡት መስጅዶች ኢንሻ አላሁ ተዓላ በሻሂድ ልጆቻችን ስም የሚገነባ እና በነሱ ስም የምንገነባ መሆኑን ከወዲሁ ለመግለጽ ወዳለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብስምላ ረህማን ረሂም። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ መግለጫ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የተከበሩ ሼክ ሀጂ ኢብራሂም ቱፋ የተመራ ልኡክ በኦሮሚያ ክልላዊ መንግስት ፕሬዚዳንት የተከበሩ አቶ ሽመልስ አብዲሳ ጽፈት ቤት በመገኘት በሸገር ከተማ እየተከናወነ ባለው የመስጊድ ፈረሳ ጉዳይ ላይ አምስት ሰዓታት የፈጀ ውይይት አድርገናል። በውይይቱ ላይ ከኦሮሚያ የሃይማኖት ተቋማት ጉባኤ አባላት የተገኙና የኦሮሚያ ክልል ከፍተኛ አመራር አባላት ተገኝተዋል። በውይይቱ ላይ የልኡኩ አባላት በሸገር ከተማ ስለፈረሱት መስጅዶች ጉዳይ በዝርዝር ማብራሪያ ሰጥተዋል። በውይይቱ ላይ ከተነሱት ነጥቦች መካከል በሀገራችን የተለያዩ አካባቢዎች የመስጅድ መሬትን በህጋዊ መንገድ የማግኘትና የመስራት እንዲሁም ለተሰሩ መስጅዶች ካርታና የማስፋፊያ መሬት የማግኘት ሁኔታ ላይ በርካታ ችግሮች እንዳሉ በዝርዝር ተብራርተዋል። የሸገር ከተማ አስተዳደር ከፕላን ውጭ ተሰርተዋል ያላቸውን መስጅዶች ለማፍረስ ሲነሳ የሚመለከተውን የእስልምና ጉዳዮች አካላትን እንዳላወያየ እንዲሁም በጉዳዩ ላይ እንወያይ በሚል በተደጋጋሚ ጊዜ የቀረቡትን ጥያቄ ተቀብሎ ለማወያየት አለመሞከሩ ተገቢ አለመሆኑን በቅሬታ መልክ ቀርቧል። ህዝበ ሙስሊሙ የሸገር ከተማ መስጅድ ፈረሳ ጋር በተያያዘ በተፈጠሩት ሁኔታዎች እጅጉን መጎዳቱና ማዘኑን በማብራራት ተገቢውን ካሳና የሞራል ሕክምና እንደሚያስፈልገው ተጠቅሷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ሆነ ህዝበ ሙስሊሙ በየትኛውም የሀገራችን ክፍል ከተሞችን ለማዘመን የሚደረገውን እቅድን ልማትን ሆነ እድገትን የሚደግፈው እንጂ የሚቃወመው እንዳልሆነ ሆኖም በእቅዱ በቂ የእምነት ተቋማት ለአማኞች ማቅረብንና እቅዱ ሰው ተኮር መሆን እንደሚገባው ተብራርቷል። የሸገር ከተማ አስተዳደር ውስጥ ያለ ፕላን እና ህጋዊነት ተሰርተዋል በሚል የፈረሱት 22 መስጅዶች መሆናቸውን በመጥቀስ ለህዝብ ሙስሊሙ የመስጊድ ጥያቄዎች በሙሉ አፋጣኝ መፍትሄ እንደሚገባ ተብራርቷል። ቀደም ብሎ በጉዳዩ ላይ ከጅምሩ በመነጋገር መፍታት እየተቻለ እስከ ትናንትና ውለድ ድረስ መሰል ውይይት ሳይደረግ መስጅዶችን ወደ ማፍረስ በመገባቱ በመንግስትና ህዝብ መካከል ቅሬታ ፈጥሮ ጉዳዩ እስከ ነፍስ ማጥፋት ማምራቱ እጅግ የሚያሳዝን መሆኑን ተጠቅሷል። የጸጥታ አካላት ሰላማዊ ሙስሊሞችን ሙስሊሞች ላይ በቀጥታ በመተኮስ ሙስሊሞችን መግደላቸውና ማክሰላቸው ተገቢ አለመሆኑን እንዲሁም ንጹሓን ላይ በመተኮስ የገደሉና ያቆሰሉ አካላት በህግ ተጠያቂ እንዲሆኑ ተጠይቋል። እንዲሁም ከጉዳዩ ጋር የተያያዙ በርካታ ዝርዝር ነጥቦች ተነስተው ለአምስት ሰዓታት የፈጀ ውይይት ተደርጓል። በውይይቱ ማጠቃለያ ላይ ከኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ የተጠቀሱት ነጥቦች የሚከተሉት ናቸው። አንደኛ፣ ቀደም ብሎ በጉዳይ ላይ ውይይት አለመደረጉ ስህተት መሆኑን ሁለተኛ በተፈጠረው ሁኔታ ህይወታቸው ላጡ ሙስሊሞች ማዘናቸውን፣ ሶስተኛ የሸገር ከተማ የሃይማኖትን እሴት መሰረት አድርጎ እንደሚገነባና እስልምናን ጨምሮ የሌሎች ቤተ እምነቶች ተቋማትን በብዛት በሸገር ከተማ ፕላን ውስጥ እንደተካተቱ፣ አራተኛ አስፈላጊውን የቤተ እምነት መስሪያ መሬቶችን በፕላኑ መሰረት ለምዕመኑ እንደሚሰጥና በቆርቆሮ ሳይሆን የከተማዋን ፕላን በሚመጥን መልኩ በርካታ ዘመናዊ መስጅዶች በከተማው እንዲሰሩ እንደሚፈልጉ፣ አምስተኛ በሸገር ከተማ ላይ በሀገር ደረጃ ሊጠቀስ የሚችል ትልቅና ዘመናዊ መስጅድና ለሌሎች ቤተ እምነቶች ተቋማት መስሪያ ቦታ እንደሚሰጥ፣ ስድስተኛ በሸገር ከተማ ለእስላማዊ ዩኒቨርሲቲ ግንባታ መሬት የሚሆን እንደሚሰጥ፣ ሰባተኛ ሸገር ከተማ ከ20 እስከ 30 ሚሊዮን ነዋሪዎች ያላት ዘመናዊና በፕላን ብቻ ግንባታ የሚካሄድባት ከተማ ሆና ለመገንባት ህገወጥ ግንባታን መከላከል፣ የተገነቡትን ህገወጦችን ማፍረስ እንደሚቀጥል ለዚህ ደግሞ የእምነት ተቋማት ተባባሪ እንዲሆኑ እንደሚፈልጉ መጥቀሳቸው። ስምንተኛ እንዲሁም የሸገር ከተማ ፕላን ወደ ተግባር እስኪገባ ድረስ ሙሉ ለሙሉ መኖሪያ ቤቶች ባልፈረሱባቸው አካባቢዎች ለሚኖሩ ሙስሊሞች በጊዜያዊነት የሚሰግዱባቸው መስጊዶች የኦሮሚያ ክልል መጅሊስና የሸገር ከተማ አስተዳደር በጋራ በመነጋገር መስጂድ መስሪያ ቦታ እንዲያዘጋጁ። ዘጠነኛ የሸገር ከተማ ማስተር ፕላን በመጪው ሐምሌ ወር ወደ ተግባር ማዋል ከመጀመሩ በፊት በማስተር ፕላኑ ላይ ለእምነት ተቋማት የተዘጋጀውን ስፍራዎችን የሙስሊም ተወካዮች ከክልሉ መንግስት ጋር በጋራ ቀድመው ፕላኑን እንዲመለከቱና እንዲያረጋግጡ። አስረኛ በሸገር ከተማ ህዝበ ሙስሊሙ ያቀረባቸውና የሚያቀርባቸውን የመስጊድ ጥያቄዎች በፕላኑ መሰረት ምላሽ እንደሚሰጥ። አስራ አንደኛ ሸገር ከተማን ጨምሮ በመላ ኦሮሚያ ክልል ከዚህ ቀደም ሲደረግ እንደነበረው የእምነት ተቋማትና የመቃብር ስፍራ መስጠት እንደሚቀጥል። አስራ ሁለተኛ በሸገር ከተማ ውስጥ ካሉት 800 የሁሉም የእምነት ተቋማት መካከል 656 የሚሆኑት ከፕላኑ ውጭ የተሰሩ በመሆናቸው እነዚህን እነዚህ የሚገነባውን ከተማ ፕላን የማይመጥኑትን የተለያዩ ቤተ እምነቶችን ወደ ህጋዊና ከተማውን ወደሚመጥኑ ተቋማት ለመተካት የሚደረገውን ሂደት የኦሮሚያ ክልል መጅሊስ ባለበት የኦሮሚያ ክልል የሃይማኖት ተቋማት ጉባኤ አቅሙን በማጠናከር በውይይት የእምነት ተቋማቱ ራሳቸው መፍረስ ያለባቸውን እንዲያሱ እንጂ አሁን በኋላ መንግስት በራሱ ማፍረስ እንደሚያቆም እነዚህ ነጥቦች የተነሱ ሲሆን የእስረኞችን እና የተጎዱ ሙስሊሞችን አስመልክቶ ካለፉት ሁለት ሳምንታት ጀምሮ እስከ ትናንትና ድረስ የታሰሩት ሙስሊሞችን መፈታትን አስመልክቶ ዛሬ ከቀኑ ዘጠኝ ሰዓት ላይ ከፌዴራልና አዲስ አበባ ፖሊስ አመራሮች ጋር ውይይት ይደረጋል። ያለምንም ልዩነት የታሰሩ ሙስሊሞች በጠቅላላ እንደሚፈቱ እንጠብቃለን። ሁለተኛ፣ ባለፉት ሁለት ሳምንታት በአንዋርና ኑር መስጅድ በሸገር ከተማ የፈረሱትን መስጊዶችን በመቃወም ላይ እያሉ የተገደሉ ሙስሊሞችን ቤተሰቦች አላህ መጽናናቱን እንዲሰጣቸው ለሟቾች ደግሞ አላህ የሸሂድነትን ደረጃ እንዲለግሳቸው እየተማጸንን በሸገር ከተማ በፈረሱት መስጊዶች ምትክ ከሚሰሩት መስጊዶች መካከል የሸሂዶች መስጊድ ተብሎ እነርሱን ለማስታወስ ይሰየማል። በመስጅዱ ቅጥር ግቢ ውስጥም የሟቾች ስም ዝርዝር በጉልህ በሚታይ መልኩ ይጻፋል። ሶስተኛ ባለፉት ሁለት ሳምንታት በሸገር ከተማ ለፈረሱት መስጅዶች ጋር በተያያዘ በተፈጠሩት ሂደቶች ጉዳት የደረሰባቸው ሙስሊሞችን ህዝበ ሙስሊሙ በመደገፍና ከጎናቸው በመሆን እንዲያግዛቸው ጥሪያችን እናስተላልፋለን። የመግለጫው ሙሉ ቃል ይህን ይመስላል። እናመሰግናለን። ጨርሰናል። ዝርዝር ማብራሪያዎች አይኖሩንም። ከውጭ ሀገር የመጡ የማሌዥያ ሀገር አልጋ ወራሽና የዛ ሀገር ሙፍቲ ቀደም ብሎ በተያያዘ ፕሮግራም የኢትዮጵያ እስልምና ጉዳዮችን ለመጎብኘት እየጠበቁ ነው የሚገኙት። ከአንድ ሰዓት በላይ አቆይተናቸዋል። አሁን ወደ እነሱ ስለምንሄድ የመግለጫውን ሙሉ ቃል ተቀብላቸዋል። በዚህ መሰረት የተስማማንባቸው ነጥቦችን በዝርዝር ወደ ተግባር ለማዋል የኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት እንደዚሁም የሚመለከታቸው አካላት ተከታታይ ሌሎች ሂደቶች እንደሚኖሩ እና እንደተጠቀሰውም በዋናነት እስካሁን ፌዴራል መጅሊስ ይዟቸው የነበሩ ጉዳዮችን ወደ መሬት የማውረድ ያፈጻጸም ጉዳይ ስለሆነ በዋናነት የኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት ባለቤት ሆኖ እንደ ከዚህ ቀደሙ ከኦሮሚያ የሃይማኖት ተቋማት ጉባኤ ጋራ እያንዳንዱን አፈጻጸም ወደ ተግባር ያውላል። የፌዴራል እስልምና ጉዳዮችና ትናንት የተሳተፈው ልዑክ አዲሱን ማስተር ፕላን በማየት የትኛው ቦታ ለመስጅዶች እንደተያያዘ የማረጋገጥ ስራን በሚቀጥሉት ቀናቶች የምንሰራ መሆኑን ለመግለጽ እንወዳለን። ስለሰማችሁ እናመሰግናለን። ይህን ይመስላል መግለጫችን። ሰላም አሌይኩም ራህመቱላሂ ወበረካቱህ።